አሰላሙ አሌይኩም ወራህመቱላ በረካቱሁ። በመላው ዓለም የምትገኙ ጉዳያ ደር ቤተሰቦች ድጋፋችሁ ረመዳን ከገባ እንግዲህ አልተቋረጠም። ዛሬ ደግሞ ረመዳን ሰባት ላቅፍ ናቸው በትላይ ቅፍ ናቸው የቲ ልጆቻችን የወርሃዊ የምግብና የንፅህና ቁሳቁስ ድጋፍ የጁማአም ስጋ ጋ አዘጋጅተንላችኋል። ይህ ድጋፍ እንግዲህ የቲም ልጆቻችን የስድስተኛ ዓመት የመጀመሪያ ዙር የአዲሱ ፕሮጀክታችን የመጀመሪያ ወርሃዊ ድጋፍ ነው ማለት ነው። በዚህ ድጋፍ የተሳተፋችሁ በመላው ዓለም የምትገኙ ከመቶ ብር ጀምሮ በቀን ሶስት ብር፣ በሳምንት ሀምሳ ብር፣ ከመቶ ብር ጀምሮ እየደገፋችሁ በአቢዘር ስር ያሉ 234 የቲሞችን ማሳደግ የያዛችሁ እንግዲህ አላህ የሁለት ሀገር ስኬት ያጎናጽፋችሁ፣ እንደዚሁም አላህ ዘንድ ያላችሁ ጥያቄ ሁሉ ይመለስላችሁ በዚህ ረመዳን ከተጠቀሙበት ደጋግ ባሪያዎች ያድርጋችሁ እንላለን። ዱዓም እናስደርጋለን። እናመሰግናለን። በሀገሮችም ለምትገኙ ልበቀና የአቢዘር ቤተሰቦቻችን ስለምታደርጉልን ሁለንተናዊ ድጋፍ እናመሰግናለን። እንወዳችኋለን። ኑሩልን እሺ። እናመሰግናለን።